አማርኛ ቋንቋ ላይ ከፊደል እስከ አንቀጽ እንዴት እንደሚጻፉ ያውቃሉ? ሰላም እንዴት ቆዩ? የዲዛይር ኦንላይን ስኩል ቤተሰቦች ዛሬ በዚህ አጭር ቪዲዮ ከትንሿ የፊደል ጀምሮ እስከ አንቀጽ ድረስ እንዴት እንደሚጻፍ የምናይ ሆናል። እንግዲህ ከፊደል እስከ አንቀጽ ስናይ በአማርኛ ቋንቋ ውስጥ በታችኛው ደረጃ ላይ የሚገኙት ፊደላት ናቸው። በአማርኛ ቋንቋ ሰላሳ አራት የሚደርሱ ፊደላቶች አሉ እነርሱም እያንዳንዳቸው ሰባት የሚደርሱ ቤተሰቦች አሏቸው። ከመጀመሪያው ከሀ ጀምሮ እስከ መጨረሻው ፐ እንዲሁም ቨን ጨምሮ 34 የሚደርሱ ፊደላት ወይንም ሆያቶች አሉ። እነዚህ የተለያዩ ፊደላት ወይም ሆያት በመቀላቀል በአማርኛ ቋንቋን ሰርተውታል ማለት ነው። በአማርኛ ቋንቋ ውስጥ እጅግ ብዙ ቃላቶች ሲኖሩ እነዚህ ቃላቶች አንድ ላይ በመሰብሰብ ሐረጋትን ይሰጡናል። ሐረጋት ደግሞ አንድ ላይ በመሰብሰብ አረፍተ ነገርን ይሰጡናል። አረፍተ ነገር እንደዚሁ አንድ ላይ በመሰብሰብ አንቀጽን ይሰጡናል። ስለዚህ ዛሬ ከትንሹ ከፊደል ጀምሮ አንቀጽ ድረስ እንዴት እንደሚሰራ የምናይ ይሆናል ማለት ነው። የመጀመሪያው የአማርኛ ፊደላት ወይም ሆያት የምንላቸው ናቸው። በአማርኛ ሰዋስው ውስጥ ዝቅተኛ ደረጃ ላይ የሚገኙት የአማርኛ ፊደላት ወይም ሆያት ሲሆኑ ለአማርኛ ቋንቋ ምስረታ መሰረትን የሚጥሉ ናቸው። እንደነገርኳችሁ 34 የሚደርሱ ፊደላቶች በአማርኛ መዝገበ ቃላት ውስጥ አሉ። እያንዳንዷቸው ደግሞ ከግዕዝ ጀምሮ እስከ ካዕብ ድረስ ሰባት ቤተሰቦች አሏቸው። ለምሳሌ ሃን ስናይ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ እያልን ሰባት ቤተሰቦች አሉት። የመጀመሪያው ሀግ ግዕዝ እንለዋለን። ሁለተኛውን ለሁ ካዕብ እንላለን። ሶስተኛውን ሂ ሳልስ፣ አራተኛውን ሃራብ ራዕብ፣ አምስተኛውን ሄ ሐምስ፣ ስድስተኛውን ህ ሳድስ፣ እንዲሁም ሰባተኛውን ሆ ሳዕብ እንላቸዋለን። ለዚህ የአማርኛ ፊደላት የመጀመሪያ ደረጃ ላይ የሚገኙ የቋንቋ መሰረቶች ናቸው ማለት ነው። ሁለተኛው ቃላት ናቸው። አማርኛ እነዚህ ሆሄያት አንድ ላይ በመሰብሰብ ቃላትን ይሰጡናል። በእርግጥ ማንኛውም ቃል ስለተሰበሰበ ማንኛውም ፊደል ስለተሰበሰበ ቃልን አይሰራም። ቃላት የራሳቸው ፍሰት የራሳቸው ስርዓት ያላቸው የአማርኛ ሰዋሰው አንዱ ክፍል ናቸው። አንድ ቃል ቃል የሚያስብለው ዋነኛው መሰረቱ ትርጉም መስጠቱ ነው። ዝም ብሎ ስለተሰበሰበ ቃልን አይሰራልንም። ትርጉም የማይሰጥ ቃል ዝም ብሎ ስድ ንባብ ይሆናል ማለት ነው። ቃላትን ስንጽፍ መከተል ካሉብን ህጎች አንዱ በፊደላት ማካከል ምንም አይነት ክፍተት መኖር የለበትም። ነገር ግን ከአንዱ ቃል ወደ ሌላ ቃል ስንሄድ ክፍተት መተው አለብን። ለምሳሌ አየለ ብለን ምሳሌ ስንወስድ በአና በየመሃል ምንም አይነት ክፍተት መኖር የለበትም። በየና ለመሃልም ክፍተት መኖር የለበትም። አየለ ጎበዝ ተማሪ ነው ብንል አየለ አንድ ቃል ነው። ከዛ ክፍተት እንሰጣለን፣ ጎበዝ ከዛ ክፍተት፣ ተማሪ ከዛ ክፍተት፣ ነው እንላለን። ሰው ቃላት የፊደላት ጥምር ውጤት ናቸው ማለት ነው። ሶስተኛው ሐረጋት ናቸው። እነዚህ ፊደላት አንድ ላይ ተሰብስበው ቃላትን ሰጡን። ቃላቶች ደግሞ አንድ ላይ ተሰብስበው ያልተቋጨ ሀሳብን ሲሰጡን ሐረግ እንለዋለን። ስለዚህ ሀገር ሐረግ የሚፈጠረው ከፊደላት ስብስብ ሲሆን በእንጥልጥል የቀረ ወይም ደግሞ ያልተቋጨ ሀሳብን የያዘ ይህም የአማርኛ ሰዋሰው አንዱ ክፍል ነው። ሐረግን ከአረፍተ ነገር የሚለየው ዋነኛው ምክንያት አረፍተ ነገር ስንል ሙሉ ሀሳብን የሚገልጽልን የተቋጨ ሀሳብ የያዘ ነው። ሀረግ ስንል ግን በንጥልጥል የቀረ ነው። ለምሳሌ እኔ ግን ቢላችሁ፣ አንድ ሰው ምን ማለት እንደፈለገ በግልጽ ማወቃችሁ ጥያቄ ያስነሳል። እኔ ግን ሀረግ ነው። አላለቀም፣ አልተቋጨም። ታታሪ የሆነው ተማሪ ምን? ታታሪ የሆነው ተማሪ ከዛ በኋላ ምን እንደሆነ አናቅም። ስለዚህ ጥያቄ ውስጥ እንዲከተን የሚያደርግ ያልተቋጨ ሀሳብ የያዘ የቃላት ስብስብ ሀረግ ይባላል። በተጨማሪ አንተ ማለት ስለዚህ፣ ሀሳቡ አልተቋጨም ማለት ነው፣ ሀረግ ሲሆን። ስለዚህ ቃላቶች አንድ ላይ ተሰብስበው ሀረጋትን ይሰጡናል ማለት ነው። እነዚህ ሐረጋት እንደዚሁም ቃላቶች በራሳቸው ተሰብስበው ደግሞ አንድ የተሟላ ሀሳብን ሲሰጡን ያንን አረፍተ ነገር ብለን እንጠራዋለን። ስለዚህ አረፍተ ነገር የቃላት ስብስብ ሲሆን፣ ትርጉም ያለው ስሜት የሚሰጥ የተሟላ ሀሳብን የሚገልጽ ነው። አንድ አረፍተ ነገር አረፍተ ነገር ነው የሚባለው የቋንቋ ሰዋሰውን ተከትሎ ቃላት ሲደረደሩ እንደዚሁም እነዚያ የተደረደሩ ቃላቶች ስሜት የሚሰጥ ትርጉም ሲሰጡ ያ ማለት ቅድም ሐረግ ላይ እንዳየነው አይነት ጥያቄ የማያስነሳ፣ ለምሳሌ እሱ ጎበዝ ተማሪ ነው። አንድ የተሟላ ሀሳብን የሚገልጽ የቃላት ስብስብ ነው። አረፍተ ነገር እንደ ቃላቱ ብዛት አጭርም ሊሆን ይችላል፣ ረጅምም ሊሆን ይችላል። የቃላቶቹ መብዛት ሳይሆን ሀሳቡን በግልጽ ነግሮናል የሚለው ነው ዋናው ጥያቄ። ሌላው አረፍተ ነገር አረፍተ ነገር መሆኑ የሚታወቅበት ሌላኛው ምክንያት መጨረሻ ላይ የሚዘጋው በአራት ነጥብ ነው። አንድ አረፍተ ነገር የተሟላ ሀሳብን ሲገልጽልን መጨረሻ ላይ አራት ነጥብ እንሰጠዋለን ማለት ነው። ሌላ አረፍተ ነገር ከሱ ቀጥሎ ሊጀምር ይችላል። በተጨማሪ ልክ እንደ ቃላት ሁሉ ሐረጋትም አንድ ላይ ተሰብስበው አረፍተ ነገር ሊሰጡም ይችላል። ለምሳሌ እሱ ጎበዝ አንድ ሐረግ ነው። ተማሪ ነው ሌላ ሐረግ ነው ስናያይዘው እሱ ጎበዝ ተማሪ ነው ማለት እንችላለን። ከዚህ አረፍተ ነገር ትርጉም የሚሰጥ ስሜት ያለው ጥያቄ የማያስነሳ የቃላት ስብስብ የሆነ የአማርኛ ሰዋሰው አንዱ ክፍል ነው። ወደላይ ይሄድን ያለ ነው። ከትንሹ ፊደል ጀምረን ወደ ላይ ሄደን አረፍተ ነገር ላይ ደርሰናል። የመጨረሻውን ስናይ ደግሞ አንቀጽ ነው። አንቀጽ የምንለው ደግሞ አረፍተ ነገሮች አንድ ላይ ተሰብስበው አንድ ዋና ሀሳብን ይዘው በዛ ላይ እየተነተኑ ሲሄዱ አንቀጽ እንላለን። ስለዚህ አንቀጽ ማለት አንድ አይነት የሀሳብ ተዛምዶ ያላቸው አረፍተ ነገሮች ስብስብ ሲሆን አንድ ሀይለ ቃል ወይንም ደግሞ ዋና ሀሳብ ይዞ በዛ ላይ ዝርዝር ሀሳቦችን በመጨመር የሚሄድ ነው። ለምሳሌ እኔ ህይወት በመምህሮቿ የምትወደድ ጎበዝ ተማሪ ናት። ይሄ አሁን አንድ ሀሳብ ነው ህይወትን ከሌሎቹም ይለያት። እዚህ ሐሳብ ላይ ዝርዝር ሐሳቦችን በአረፍተ ነገር መልክ መጨመር እንችላለን። ህይወት በመምህሮቿ የምትወደድ ጎበዝ ተማሪ ነች። እርሷም በጠዋት ከእንቅልፏ ተነስታ ፊቷን ታጥባ ለቤተሰቦቿም ቁርስን ካዘጋጀች በኋላ ወደ ትምህርት ቤት ትሄዳለች። ወደ መማሪያ ክፍልም ከገባች በኋላ መምህሮቿን በአግባቡ ትከታተላለች። የምትጠየቀውንም ጥያቄ በአግባቡ ትመልሳለች። በዚህ ምክንያት በመልካም ስነምግባሯ በትምህርት ቤት የታወቀች ናት። አያችሁ፣ ይሄ አሁን ሐሳብ ዋናው ወይም ኃይለ ቃሉ ህይወት ጎበዝ ተማሪ ነች የሚለው ነው። እዛ ላይ ተንጠርሰን ዝርዝር ሐሳቦችን በአረፍተ ነገር አስገብተን አንድ አንቀጽ ሰራን ማለት ነው። ስለዚህ አንቀጽ አረፍተ ነገሮች ስለተሰበሰቡ ብቻ አንቀጽ አይባልም። ያ አረፍተ ነገር ተዛማጅነት ያላቸው መሆን መቻል አለባቸው። ስለዚህ በዚህ መሰረት ከፊደላት እስከ አንቀጽ መሄድ እንችላለን። ስለዚህ በዚህ አጭር ቪዲዮ ከ ፊደላት ጀምረን እስከ አንቀጻየን። ፊደላት በአማርኛ መዝገበ ቃላት ውስጥ ሰላሳ አራት የሚደርሱ ፊደላቶች አሉ። እነዚህ ፊደላቶች ህጉን ጠብቀው ሲደረደሩ ቃላትን ይሰራሉ። ቃላቶች ደግሞ አንድ ላይ ተሰብስበው ሐረግን ይሰጡናል። ሐረጋት ደግሞ አንድ ላይ ተሰብስበው እንደዚሁም አረፍተ ቃላቶች አንድ ላይ ተሰብስበው አረፍተ ነገርን ይሰጡናል። አረፍተ ነገሮች ደግሞ ስለ አንድ ሐሳብ ተሰብስበው ሲነበቡ አንቀጽን ይሰጡናል ማለት ነው። ይህን ይመስላል የዛሬ ቪዲያችን። እስቲ እናንተ ደግሞ አንዳንድ የአረፍተ ነገር ምሳሌዎችን ኮሜንት ሴክሽን ላይ ያስቀምጡልን። እናመሰግናለን። መልካም ቆይታ ደናሁን።